ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ህግ በሌለበት እየገደሉን ወገኖቼ፣ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብከን ነው። ምእመናን ይዳኑ አይዳኑ፣ ምእመናን ይጥፉ አይጥፉ፣ ምእመናን ሃይማኖታቸው ይቀይሩ አይቀይሩ፣ ይገዳደሉ ይሞቱ፣ ምንም ደንታ አይሰጣቸው። ወማ ሰለቡ አልሰቀሉትም ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለባቸው ይላል። ኡስታዙ እንደሰማችኋቸው አይሁዳውያን ኢየሱስን አልሰቀሉትም አልገደሉትም። ታዲያ ግን የተሰቀለው ሰው በኢሳ ወይም በኢየሱስ ተመሰለባቸው የሚል ነገርን አስቀምጠዋል። የጠቀሱትም ቀጥታ ከቁርአኑ ነው። የኔ ተወዳጆች፣ ቁርአኑ እዚህ ጉዳይ ላይ ትክክል ከሆነ ዘን ክርስትና ሙሉ በሙሉ ስህተት ነው ማለት ይቻላል። ከምን አንፃር ያላችሁ እንደሆነ የኢየሱስ ክርስቶስ የስቅለቱ ነገር ለክርስትናችን እጅጉን መሰረታዊ የሆነ እምነት ነውና ነው። ታዲያ ግን የክርስቶስ የስቅለቱ ነገር በመጽሐፍ ቅዱስ ብቻ ሳይሆን ሴኪላር በሆኑ መጽሐፍት ወይም ደግሞ ከክርስትና ውጭ መሆኑ ጥንታውያን የታሪክ ፀሐፍት ዘንድ ሳይቀር የታመነ እውነታ ነውና ክርስቶስ ኢየሱስ አልተሰቀለም ብሎ መናገር እጅግ ትልቅ የሆነ ስህተት ነው። ታዲያ ግን በቁርአን ውስጥ የተገለጠው ወይም የተገኘው ይህ ስህተት ስህተት የሚሆነው ከምን አንጻር እንደሆነ ከማሳየታችን በፊት፣ ከእርሱ በፊት ግን ይህ ስህተት ታይቶ ያውቃል ወይ የሚለው ነገር አንስተን እንመልከት። ይህን የምናይበት ዋናው ምክንያት ምንድን ነው? ከቁርአኑ በፊት እንደዚህ አይነት የሐሰት ትምህርትን ያስተማሩ ሰዎች ካሉ ዘን ቁርአኑ ወይም ደግሞ የእስልምናው ትምህርት ቀጥታ የወሰደው ከዛ እንደሆነ እንረዳበታለንና ነው። ኦኬ፣ ከቁርአኑ በፊት እንደዚህ አይነት የሐሰት ትምህርት ተሰጥቶ ያውቃል? አዎ። በማን ተሰጠ? ለምን እንደዛ እንደዚህ አይነት ትምህርት ሊሰጥ ይችላል የሚለው ነገር ላስረዳችሁም ቅዱስ ኢራኔስ የተባለ የቤተ ክርስቲያን አባት አለ። ሁለተኛ ክፍለ ዘመን አካባቢ ላይ የነበረ ነው። ለኖስቲክ መናፍቃን መልስ በመስጠት ይታወቃል። አጌንስ ሄረሲስ የሚባል እውቅ የሆነ መጽሐፍ አለው። አጌንስ ሄረሲስ መጽሐፉ ቡክ ዋን ላይ ቻፕተር 24 ነምበር 4 ላይ አጌንስ ሄረሲስ መጽሐፍ አንድ 24ተኛው ምዕራፍ ቁጥር አራት ስለዚህ ስለነ ባሲሊደስ አንስቶ አንድ የሚናገረው ነገር አለ። ባሲሊደስ ዶሴቲክ መናፍቅ ነው። ዶሴቲዝም የባጭሩ ለመግለጽ ያህል ኢየሱስ ክርስቶስ ልክ እንደኛ አይነት ሥጋ የለውም፣ የእግዚአብሔር ቃል እንደመሆኑ ይላሉ። እንዲሁ ሰው መስሎ ብቻ መጣ ተገለጠ እንጂ ሪል የሆነ እንደኛ ሥጋ የለውም። ይልቁንም ፋንተም ነው ይላሉ። ሰው ፋንታዝም ሄረሲ ነው፣ ምንፍቅና ነው። እውነተኛ የሆነ እንደኛ አይነት ስጋ ስለሌለውም ይላሉ እውነተኛ የሆነ መከራን አልተቀበለም፣ አልተራበም፣ አልተጠማም፣ አልደከመም፣ ኦኬ አልተሰቀለምም ብለው ያስተምሩ ነበር። ታዲያ ማን የተሰቀለው የሚለውን ነገር ሲናገሩ እዛ የጠቀስኩላችሁ መጽሐፍ ላይ ቅዱስ ኢራኔስ አስቀምጡታል። በእርሱ ቦታ የቀሬናው ስምዖን ጌታችን ኢየሱስን መስቀል ተሸክሞ ያገዘው ሰው እርሱ ተሰቀለ። የቀሬናው ስምዖን ማንን መስሎ ታያቸው አሉ? ኢየሱስን መስሎ ታያቸው። እርሱን እንደሰቀሉ አድርገው አሰቡ አሰቡ ሰቃዮቹ ገዳዮቹ ማለት ነው። ኢየሱስ ግን የስምኦንን የቀረናውን ስምኦን መልክ ተላብሶ ይስቅባቸው ነበር። ከዛ በኋላም ያው የእግዚአብሔር ቃል እንደሆነ እንደመሆኑ ራሱ እንደዚህ መቀያየር ይችላልና እንዲቀያየሩ እንትን ካለ በኋላ ወደ ላከው ወደ አባቱ ደግሞ አረገ የሚል ትምህርት ነበር። ታዲያ ግን የኔ ተወዳጆች እዚህ ነገር ላይ ልናስተውለው የሚገባው ነገር የሰ ትምህርቱ መወራረሱን ብቻ ሳይሆን አስቀድሞ ክርስቶስ ኢየሱስ አልተሰቀለም ይሉ የነበሩ ዶሴቲክ መናፍቃን ክርስቶስን አልተሰቀለም የሚሉት ከጀርባቸው ምን አይነት ትምህርት ስላለ ነው? ኢየሱስ እርሱ የእግዚአብሔር ቃል እንደመሆኑ እንዲሁ ሰው ብቻ መስሎ ታየ እንጂ ሪል የሆነ እውነተኛ የእኛን ስጋ አልያዘም፣ ስለዚህ ሊሰቀል አይችልም የሚል ነገር ነው የሚያስቀምጡት። ስለዚህ ከጀርባቸው ያለው እምነት ነው። ታዲያ ግን የእስልምናው ላይ ወይም ቁርአኑ ላይ ይህንን ትምህርት ሲወስደው በምን መልኩ የወሰደው ከጀርባ ያለውን ምንድነው? ትምህርታቸውን ሳይመለከተው እንዲሁ ብቻ ኢየሱስ አልተሰቀለም፣ የተሰቀለው ሰው ግን በሌላ ሰው ተመሰለባቸው የሚለውን ብቻ ሲወሰድና ክርስቶስ ደግሞ ሳይሰቀል እንዳረገ ሲናገር እንመለከታለና ይህ የስተት ትምህርት በቁርአን ውስጥ የምን የስተት ትምህርት ከነዚህ የስተት አስተማሪዎች የተወሰደ ነው። በቀጣይ ግን ከዚሁ ጋር በተያያዘ አንድ የምናነሳው አሳብ ይኖራል። እስከዛ ጠብቁ ይቆዩን። የመርየም አልመሲሕ ዒሳን ገደልን በማለታቸው ምክንያት አይሁዶችን ረገም ረገምናቸው፣ ወማቀተሉ አልገደሉትም። ከዚህ ቀደም በነበረው ቪዲዮዎቻችን ላይ ኢየሱስ አልተሰቀለም የሚለው ትምህርት ኬት የተወሰደ እንደሆነ አንስተን ተመልክተን ነበር። ዛሬ ደግሞ እስቲ አንድ አሳብ አንስተን እንመልክት። እንደሰማችኋቸው ኡስታዙን ቁርአኑ ምን ይለናል? አይሁዳውያኖች ኢሳን ገደልን በማለታቸው ረገምናቸው ይላል። እንግዲህ ረጋሚው አላ መሆኑ ነው። የረገበበትን ምክንያት ምንድነው? አይሁዳውያኖች ኢሳን ገደልን በማለታቸው ነው። ይህ ምንድነው የሚያስረግመው ካላችሁ የቁርአን ሀሳብ ምንድነው ኢሳን አልገደሉትም እና ነው። ኦኬ፣ አልገደሉትም አልሰቀሉትም ይላል። ኦኬ፣ አላ ምን አደረገ የገደሉት ወይም የሰቀሉትን ሰው በኢሳ እንዲመሰል አድርጎ ኢሳን ወደ ላይ አስወጣው ወደ ወሰደው ነው። ኦኬ፣ ሰው ሳይገድሉት ገደልን በማለታቸው ረገምናቸው ነው። የእኔ ተወዳጆች እዚህ ላይ አንድ ነገር ላሳያችሁ። አላህ እዚህ ጋር የፈጸመው ታምር ምን አይነት ታምር ነው? አይሁዳውያኖች የገደሉትን ሰው በኢሳ እንዲመሰሉ አደረገባቸውና ኢሳን ራሱን ግን ወደ ላይ ወሰደው ነው። ይህንን ታምር የሰራው ራሱ አላህ ነው። ኦኬ አይሁዳውያኖች የገደሉት ሰው በኢሳ ከተመሰለባቸው በራሱ ባላህ ማለት ነው። በኢሳ ከተመሰለባቸው የገደሉትን ሰው እንግዲህ ኢሳን ገደልን ማለታቸው በጣም ኤክስፔክተር ነው። ምክንያቱም አስመስሎባቸዋል አለ ራሱ አላህ አስመስሎባቸው እንደዛ እንዲሉ ካደረጋቸው በኋላ መልሶ ግን ምን ይላቸዋል? ረገምናቸው እንደዛ በማለታቸው ማለታቸው በጣም ኤክስፔክተር ነው። ምክንያቱም አላህ ራሱ ነው እንደዛ እንዲሉ ያደረጋቸው። ያ የተገደለውን ሰው ነው በማን አስመስሎባቸው? በኢሳ አስመስሎባቸው። ኦኬ መልሶ ግን ረገምናቸው ይላል አንዳንድ ሙስሊም ወንድመቶቼ የኮሜንት ሴክሽን ላይ ይመጡና ስለ ቅድስት ስላሴ ወይም ስለ ክርስቶስ የሱስ ስንማማር ይሄ እንዴት ሴንስ አይሰጥም ይላሉ ሙስሊም ወንድመቶቼ ይሄ ሴንስ ይሰጣል እስኪ በደንብ አድርጋችሁ እዩት ኦኬ በኢሳ እንዲመሰል እንዲመሰል አደረገባቸው ዘን ከገደሉት በኋላ ኢሳ ነው የገደልነው አሉ። ምክንያቱም ተመስሎባቸዋል ያስመሰለባቸውም ያስመሰለው ማን ነው አላህ ራሱ ነው ግን መልሶ ደግሞ ማነው ኢሳን ገደልን ሲሉ ረገምናቸው ይላል። በጣም የሚያስገርመኝ ግን እነሱን ረገምናቸው መባሉ አይደለም፣ እነሱ በእርግማን ስር መውደቃቸው በጣም ቢያስገርመንም፣ እጅጉን ደግሞ የሚያስገርመን የራሱ የኢየሱስ ተከታዮች ተሰቅሏል፣ ተገድሏል ብለው መስበካቸው ነው። ኦኬ የተመሰለባቸው እንግዲህ ለአይሁዳውያን ብቻ ሳይሆን ለኢየሱስ ተከታዮችም ሆነ ማለት ነው። ምክንያቱም የኢየሱስ ተከታዮች ምን ነገር ስላስተላለፉልን፣ ተሰቅሏል ኦኬ፣ ተገድሏል የሚል ትምህርትን ስላስተላለፉ አራቱም ወንጌላት ይህን ስለዚህ በእርግ ማንሰር የሚወርቁት አይሁዳውያኖች ብቻ ሳይሆኑ ራሳቸው የኢየሱስ ተከታዮችም ኦኬ፣ ከዛ በኋላ የሚመጡ ክርስቲያኖች ሁሉ የተረገሙ ይሆናሉ ማለት ነው። ይህ ሁሉ ነገር የመጣው በምንድን ነው? አላህ በማስመሰሉ ነው። ሲያስመስል ለአይሁዳውያን ብቻ ሳይሆን ለሁሉም ማስመሰል። አስመስል ማለት ምንድን ነው? አስመሰለና ሁላችንም በእርግ ማንሰር እንድንወርቅ አደረገን ዘንድ ከስድስት መቶ ዓመታት በኋላ የሆነ መሐመድ የሚባል ሰው ሲነሳ በመሐመድ በኩል ደግሞ ይህ ነገር እንደ አዲስ ደግሞ አይ አልተሰቀለም የሚል ነገር መጣ። ይሄ ሲንስ ይሰጣል የምር አስብ። አይ ግን ይሏቸዋል፣ በዘመን አይቀዳደሙም ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን አመናቹ እመኑ እንጂ እና ምንድን ነው እሺ የምንረዳው እንደሰማችሁት ሌላው ጥያቄ አብና ወልድ አባትና ልጅ ከሆኑ በአባትና በልጅ መካከል መቀዳደም አለ መቀዳደም ከሌለም አሉ እራሳቸው እንደምሳሌ በማቅረብ እኔና ልጅ ሀይደርም እኩልን ማለት ነዋ የሚል ጥያቄን አስቀምጠዋል ሰው የመጀመሪያ ደረጃ ኡስታዙ ልጆት ሀይደርን ሲወልዱ በሚስተውት በኩል ነው በአብና በወልድ መካከል ያለው ነገር ግን እንደዚህ ያለ አይደለም ምናልባት በቁርአን ላይ ቁርአን ምዕራፍ ስድስት ቁጥር መቶ አንድ ላይ አላህ ስለራሱ ራሱ ሲና ሲናገር ምን ይላል? እርሱ ለራሱ ሚስት የሌለው ሲሆን እንዴት እርሱ ለራሱ ልጅ ይኖረዋል? በማለት ሲናገር እናያለን። ሶ ሬቶሪካሊ እንደዚህ አይነት ጥያቄን ያስቀምጣል። መልሱ ምን የሚል ነው? አይ ሊኖረው አይችልም ነው። አማ ነው አላህ ልጅ እንዲኖረው ምን ሊኖረው ያስፈልጋል? አስቀድመው ሚስት ሊኖረው ያስፈልጋል። የክርስቲያኖች አምላክ ልጅ እንዲኖረው ሚስት አያስፈልገውም፣ ምክንያቱም ገና ከጅምሩ ወልድ ከአብ ሲወለድ በእንደዚህ አይነት ህግም አይደለም። ሰው እንዴት ነው የተወለደው? ሲቀጥል ደግሞ መቀዳደም ሚስት የሌለው ከምን አንጻር የሚለውን ላሳያችሁ ወልድ የአብ ልጅ ነው ብለን ስንናገር የአብ ቃሉ እንደመሆኑ ነው። ቃሉ እንደመሆኑ የተገኘው ከአብ ነው። ለምሳሌ የኔ ቃል የሚገኘው ከኔ ነው። ልዩነቱ ግን ምንድነው? የኔ ቃል ዝሩ ቃል ብቻ ነው፣ አካላዊ የሆነ ቃል አይደለም። የኔ ቃል ቃል ነው እንጂ ሰው ተብሎ ግን አይጠራም። ምክንያቱም አካል የለውም። አካል ማለት ማንነት ያለው እኔ የሚል ማለት ነው። የአብ ቃል ግን ወይም የእግዚአብሔር ቃል ግን አካላዊ የሆነ ቃል ሆኖ እግዚአብሔር ተብሎ የተጠራ ቃል ነው። ሰው ማንነት አለው። ያ ቃል ከአብ ስለተገኘ የአብ ልጁ ብለን እንናገራለን። እንጂ ልክ አሁን እርስዎ እንዳሉት ልጆት አይደር አለ በሚስቶት በኩል እንደወለዱት በዛ መልኩ አይደለም። ስለ ቃል ግን የተወሰነ ነገሮች ግልጽ እንዲሆኑላቸው ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድን ሳንጠቅስ ማለፉ ትንሽ ይከብዳል። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ እንደዚህ ይላል፣ በመጀመሪያ ቃል ነበረ ይላል። ስለ ቃል ሲናገር ምንድን ነው የሚለው? በመጀመሪያ ቃል ሆነ ወይም ተፈጠረ ሳይሆን ነበረ። ኦኬ፣ በመጀመሪያ ቃል ነበረ። ስለ ፍጥረት ሲሆን ሆነ ተብሎ ይነገራል። ዮሐንስ ወንጌል ምዕራፍ አንድ ቁጥር ሦስት ላይ ለምሳሌ ሁሉ በእርሱ ማለትም በቃል ሆነ ይላል ወይም ተፈጠረ እንደማለት ነው። ስለራሱ ስለ ቃል ሲሆን ግን በመጀመሪያ ቃል ሆነ ሳይሆን ነበረ ብሎ ነው የሚናገረው። ምክንያቱም from eternity ከዘላለሙም የነበረ ነው። አብ ያለ ቃል የኖረበት ጊዜ የለም። ያለ ቃል የኖረበት ጊዜ አለ ማለት ጎዶሎ ሆኖ የኖረበት ጊዜ አለ እንደማለት ነው። ሶ ያለ ቃል የኖረበት ጊዜ የለም። ያ ቃል ከዘላለሙም አብ በኖረበት ዘመን ሁሉ ያ ቃሉ አብሮት አለ ነው። ቀጠል ያድርግ ነው። ዮሐንስ ወንጌል ምዕራፍ ቁጥር አንድ ላይ ቃልም በእግዚአብሔር ዘንድ ነበር ይላል። ስለዚህ ያ ቃል የማን ነው? የራሱ የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ደግሞ ማንነት አለውና፣ ቀጠል አድርጎ ምን ይላል? ቃልም እግዚአብሔር ነበር ይላል። የኔ ቃል ሰው ነው ተብሎ አይጠራለትም፣ ተውላ ይጣራለትም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠራለት። ስለዚህ ስለየትኛው ነው ቃል ነው እያወራን ያለነው? ስለዚህ ሩሳ ይሁን። ስለዚህ አካላዊ ቃል አባቱ ሌላ ነው። አብ ይባላል። እሱ ደግሞ ወልድ ነው፣ ሌላ ነው። ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛን ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ትላንት በሰራሁት ቪዲዮ ላይ እንደምታስታውሱት ኢየሱስ እግዚአብሔርም የእግዚአብሔር ልጅ መሆኑ እርሱ ለራሱ አባት እርሱ ለራሱ ልጅ ሊያስብለው እንደማይችል የራሳቸውን የኡስታዙ ልጅ ሃይደርን አንስቼ አሳይቼ ነበር። ሃይደር ሰው ነው፣ የሰው ልጅም ነው። ሰው ተብሎ የሰው ልጅም መባሉ ሃይደር እርሱ ለራሱ አባት እርሱ ለራሱ ደግሞ ልጅ ነው እንደማያስብለው ሁሉ ጌታ ኢየሱስም እንዲ ሊያስብለው አይችልም የሚል ነገር አስቀምጠን ነበር። ሰው ቀጣዩ ጥያቄያቸው ምን ይሆናል? ኢየሱስ እርሱ ለራሱ አባት ካልሆነና ሌላ አባት ካለው አብ ከሆነ አባቱ እርሱ ራሱ ደግሞ ወልድ ወይም ልጅ ብቻ ከሆነ አባትና ልጅ ሊሆኑ ነው። አባት አምላክ ከሆነ ልጅም አምላክ ከሆነ ደግሞ ሁለት አምላክ ሊሆኑ ነዋ የሚል ጥያቄ ተነስቷል። እሱን ንመልስ። አብ አምላክ ነው፣ ትክክል። ወልድም አምላክ ነው፣ ኦፍኮርስ። ግን ደግሞ ወልድ አምላክ መባሉ ሁለት አምላኮች እንዲኖሩ ያደርጋል? አረ በፍጹም አያደርግም። ከምን አንጻር? ወልድ አምላክ ሲባል ከአብ የተለየ በራሱ ሌላ አምላክ ነው ማለት አይደለም። ይልቁንም ወልድ የተገኘው ከአብ ነው። ኦኬ፣ ወልድ የተገኘው ከእውነተኛ አምላክ ከሆነው ከአንዱ አምላክ ከአብ ሲሆን ከአብ በባህሪ ሲገኝ የአብ መለኮት፣ መለኮት ስንት ነው? አንድ ብቻ ነው። የአብ መለኮት የወልድም መለኮት ሆነ ነው የምንለውኛ። ኦኬ፣ ወልድ የተገኘው ከማን ነው እውነተኛ አምላክ ከሆነው ከአንዱ አምላክ ከአብ በባህሪ ከእርሱ ሲገኝ የአብ መለኮት የወልድም መለኮት ሆነ። የወልድም መለኮት በመሆኑ ምክንያት ወልድ ምንድነው? አምላክ ነው። ስቲል መለኮት ስላለው ማለት ነው። አብም አምላክ ነው ኦፍ ኮርስ። አብም አምላክ ነው ወልድም አምላክ ነው ስንል ከዚያ አንጻር እንጂ ወልድ በራሱ ሌላ አምላክ ነው ማለት አለ። ሲጀመር መለኮትን ኬት ያመጣል? ወልድ እኮ የተገኘው ከአብ ነው። ከአብ ተገኝቶ ከአብ የተለየ አምላክነት ኬት ይመጣል? ሲጀመር ኦኬ፣ ከአብ ከመገኘቱ አንጻር የአብን መለኮት ራሱን እንጂ ያለው ሌላ የተለየ መለኮት የለውምና ሁለት መለኮት ወይም ሁለት አምላክ ልንል አንችንም። ግን ደግሞ አብንም አምላክ እንላለን፣ ወልድንም አምላክ እንላለን። ምክንያቱም ሁለቱም መለኮትነት ስላላቸው ወልድ የተገኘው ከማን ነው? እንዳትረሱ፣ ከአብ ነው። ሰው ከዚህ አንጻር ልንመለከተው ይገባል። ታዲያ ግን ይህንን ስናነሳ ደግሞ ቀጣይ ሌላ ጥያቄ ይነሳል። ምን አይነት ጥያቄ? ኦኬ ወልድ ከአብ ነው የተገኘው ብላቸዋል ከሆነ በሁለቱ መካከል መሽቀዳደም አለ ማለት ነው። በአባትና በልጅ መካከል መሽቀዳደም እንዳለ ሁሉ በአባ በአብና በወልድ በእነዚህ በእነዚህ መካከል መሽቀዳደም አለ ማለት ነው የሚል ጥያቄ ይነሳል። እሱን ደግሞ ቀጣይ መልስላችኋል። ከቅርብ ጊዜ ወዲህ በጣም ብዙ ወንድሞቻችን እና እናቶቻችን ከሌሎች ቤተ እምነቶች ወደ ቤተ ክርስቲያን እየመጡ እንደሆነ እናውቃለንና በጣም ደስ የሚያሰኝ ዜና ነው። በሶሻል ሚዲያ፣ በቲክቶክ፣ በቴሌግራም፣ በኢንስታግራም ብቻ በተገኘው አጋጣሚ ሁሉ ቤተ ክርስቲያንን ማወቅ እንፈልጋለን መማር እንፈልጋለን እያሉ ሪቻውት በማድረግ ብዙ ወንድሞች እናቶች እየተማሩ ወደ ቤተ ክርስቲያን እየመጡ ነው እና በጣም ደስ የሚያሰኝ ዜና ሆኖ ሳለ እኔም ግን የሚያሳስበኝ አንድ ጉዳይ አለ። እነዚህ ወንድሞች እናቶች ስለ ቤተክርስቲያን ትምህርት ስናስተምራቸው ቅዱስ ቁርባን ለመዳና ምዕራፍ አማራጭ የሌለው መንገድ ነው። ንስሓ የማይገባ ክርስቲያን የመዳን ተስፋ የሌለው ክርስቲያን ነው። ኦርቶዶክሳዊ በቅዳሴ አይደራደርም። በጸሎት ወታችሁ ቀንድ የለም። መጽሐፍ ቅዱስ ማንበብ አለባችሁ፣ ቃል መማር አለባችሁ እያልን በጣም ስትሪክት የሆነ ጠንካራውን ንቅን ክርስቲያን ትምህርት እናስተምራለን። እነዚህ ወንድሞች እና እህቶች ይህን ትምህርት ከተማሩ በኋላ ግን ወጣ ሲሉ በዙሪያቸው የሚመለከቷቸው መንፈሳዊ ናቸው ኦርቶዶክሳዊ ናቸው ብሎ የሚያስቧቸው ወንድሞች እና እህቶች የሚኖሩት ህይወት ይሄን እኛ የምናስተምረውን ትምህርት ማች የሚያደርግ ህይወት አይደለም። አይደለም ምንናገረው ቃልና የምንኖረው አይገጣጠም። የእኛ ስንፍናና የእኛ መንፈሳዊ ዝለትና የኛ ቸልተኛ መሆን እነሱንም ከእግዚአብሔር ቤት እንዳያርቃቸውና ሰነፎች እንዳያደርጋቸው ስጋት ይሰማኛል። እኔ እኔና እናንተ ራሳችንን ማዳን ካለመቻላችንን በላይ ለሌሎች ሰዎች እንቅፋት እየሆንን መሆኑ ማሰብ በራሱ የሚያም ነገር ነው። ለራሳችን ህይወት ተጨንቀን ራሳችንን ማዳን ባንችል በዙሪያችን ላሉ ወንድሞቻችንና አቶቻችን እንቅፋት መሆን የለብንም ብለን ማሰብ ይኖርብናል ብዬ አስባለሁ። እና ይህንን ቪዲዮ የሚሰራው እንደ አዲስ ወደ ክሲያን ለሚወጡ ወንድሞችና አቶች ነው የኛን ህይወት የኛን ስንፍና የኛን ዝለት ተመልክታችሁ ለመንፈስ ህይወታቸው ደንታ የሌላቸው ህይወታችሁን ለማስተካከል እግዚአብሔር ለማግኘት የማይታገሉ ወንድሞች እናቶችን አይታችሁ አሊያም ደግሞ እየታገሉን እንደሚያስቡት ሊሳካላቸው ያልቻሉ ሰዎችን እያያችሁ እናንተም ወደ ዝለት ወደ ድካም እንዳትመጡ በጣም ለማሳሰብ ወዳሉ። ምክንያቱም አሁን ያላችሁ እድል ጥሩ እድል፣ ብዙ ወጣቶች እግዚአብሔር ለመቅረብ በሚቸገርበት ጊዜ ላይ እናንተ ንሳስ ገብቶ ሲገረሙን ለመቀበል ችላችኋል። ይህ ጥሩ እድል ነው አይደለ? ይህን የጀመራችሁትን ህይወት በምን ምክንያት ተቋርጦ ተጠባቁ በኃጢአት ብትወድቁ ብትሰንፉ ብትዝሉ፣ ቶሎ እየታጠባችሁ ቶሎ በንሳ እየተነሳችሁ ወደ እግዚአብሔር ለመቅረብ መሞከር አለባችሁ እንጂ በዙሪያቸው ሰዎች ስትመለከቱ የጾም ህይወታቸው የጸሎት ህይወታቸው በቃ ለእግዚአብሔር የመማርን በተመለከተ ያላቸውን የመሳሰለ እያያችሁ እናንተ ፊት ለማድረግ ወይም ከነዚህ ሰዎች ጋር ለመመሳሰል ከኛ ጋር ለመመሳሰል ጥረት አታድርጉ። የኛን ህይወት ሳይሆን ቤተክርስቲያን የምታስተምረው እውነተኛውን ትምህርት አይታችሁ በዛ ትምህርት ልክ ቤተክርስቲያን በምታስተምረው ልክ ለመኖር መታገል አለባችሁ እንጂ እኛ በሰፍነ በሰነፍነ ልክ ሰንፋችሁኛ ወደ ደግሞ ሊቆርቃችሁ መቅረት የለባችሁም እና የኛን የደካሞች ሳይሆን የቤተ ክርስቲያን ትምህርት ተመልከቱ ለማለት ነው። እግዚአብሔር አምላክ በቸርነቱ ሁላችንም ወደ ራሱ ይመልሰን። የልቦናችንን ልጅ ወቸ ዛሬ በዚህ ቪዲዮ እጅግ በጣም ፈተና ለቤተ ክርስቲያን አገልግሎት ፈተና መከራ የሆነ ነገር እያየውኝ አእምሮዬም እየቆሰለ ነፍሴም እየተጨነቀች እጅግ በጣም ወደፊት ወደኋላ ኋላ ወደ ቀኝ ወደ ግራ እማያስብል ቤተክርስቲያን ቅርቃር ውስጥ የገባችበት ዘመን ስለሆነ በጣም እየተጨነቅኩ ያለበት ነገር ነው። ምናልባትም ይህንን ቪዲዮ ስትሰሙት እናንተም የምታውቁት ችግር ደግሞ እማታውቁትም በጣም ብዙ እንደሚኖር አምናለሁ እና በጣም የሚያሳዝነኝ ግን የቤተ ክርስቲያን የዚህ ዘመን ፈተና አሁን እንደሚታየው ኦርቶዶክሳውያኑ በገጠርና በከተማ መታረዳቸው ወይስ ደግሞ ቤተ ክርስቲያን በዚህ ዘመን የአገልጋይ እጥረት ገጥሟት የመሪጌታ፣ የቄስ፣ የዲያቆን፣ የጳጳስ፣ የሰባኪ፣ የመምህር በአጠቃላይ የምእመናን ችግር የትኛው ነው? አሁን አንገብጋቢው የዚህ ዘመን የቤተክርስቲያን ችግር ስንል የሚጀምረው በጣም እያመመኝ ልንገራችሁ፣ በጣም እያመመኝ በጣም ቅርም እያለኝ የዚህ ዘመን የቤተክርስቲያን ትልቁ ፈተና የመጀመሪያዎቹ ፈተናዎች የሚሆኑት የሚጀምረውም ከሊቃነ ጳጳሳት ነው። ሊቃነ ጳጳሳት የመጀመሪያዎቹ ሊቃነ ጳጳሳት እንደ ኢትዮጵያ በጣም ጥቂት ሊቃነ ጳጳሳት በነበሩበት ሰዓት እና አቡነ ሚካኤል እና አቡነ ጴጥሮስ በነበሩበት ሰዓት አምስት ስድስት ጳጳሳት በነበሩበት ሰዓት ያን ጊዜ መኪናና ቤት ባልነበራቸው ሰዓት ማለት ነው፣ ሁለት ሊቃነ ጳጳሳት ሰማይታት አግኝተን ነበረ፣ ለሃይማኖታቸው የሚቆሙ የሚሞቱ ማለት ነው። አሁን ላይ የመጀመሪያዎቹ ፈተናዎች ቪኤይት የተገዛላቸው በቤተክርስቲያኒቱ በገጠሯ በከተማዋን ቤተክርስቲያን የሚተዳደሩ ሊቃነ ጳጳሳት አራት ኪሎ ያለው የመኖሪያ ቤታቸውና የሚበሉትና የሚጠጡበት የሚተኙበት እና የሚታጠቡበት የሻወር ገንዳ የሚበሩበት የሚከንፉበት የቪኤይት ከመዘጋጀቱ የተነሳ የገጠሯንም የከተማዋንም ቤተክርስቲያን አንደኛ አረስተዋታል። ሁለተኛ ከገጠሯ ቤተክርስቲያን የሚመጣላትን ሰሞኑን የሰማችሁት ከየሀገረ ስብከቱ የመጣው በቢሊዮን የሚቆጠር ብር እጃቸው ላይ ይገባል፣ ይከፋፈሉትና ይኖሩበታል። እና ስለዚህ ቪኤይቱ እንዳለ ነው። ሁለተኛ ደግሞ በዘርና በጎሳ ቤተክርስቲያኗን የሚፈትኗትም እነሱ ናቸው ከላይ ከሲኖዶሱ መሪ ጀምሮ እስከታች ያሉት ማለት ነው። ስለዚህ የመጀመሪያዎቹ ፈታኞቿ የቤተክርስቲያን የውስጥ ፈተናዎቿ ሊቃነ ጳጳሳት ናቸው። ምንም ጥርጥር የለውም። እገሌ አባ እገሌ የሚባል ነገር የለም። ሁሉም ከላይ ከላይ ሲታይ መልካም ይመስላል። እኔ እንደው አንድ ብጠቅስላችሁ አንድ ቦታ ከሁለት ሺህ አምስት መቶ አብያተ ክርስቲያናት በላይ የተዘጉ አብያተክርስቲያናት እንዳሉ ከአንድ ሊቀ ጳጳስ ጋር ስናወራ ሰሞኑን እጅግ በጣም ባሳዛኝ ሁኔታ ነበረ። ነገር ግን ሲኖዶሱ ላይ ግን አልቀረበም። ይህን ያክል አብያተ ክርስቲያናት ተዘግቶብናል የሚል ሪፖርት አልቀረበም። ሁለተኛ፣ እኔ የተወለድኩበት አካባቢ የመጣው ሰሳስድስት ሚሊዮን ምናምን ብር መጥቷል። እኔ ከተወለድኩበት አካባቢ ነገር ግን እዚያም አካባቢ የተዘጉ ቁጥር የሌላቸው አብያተ ክርስቲያናት አሉ። እነሱ ይህንን ብር ከአብያተ ክርስቲያኑ ምእመናን ይዳኑ አይዳኑ ምእመናን ይጥፉ አይጥፉ ምእመናን ሃይማኖታቸው ይቀይሩ አይቀይሩ ይገዳደሉ ይሞቱ ምንም ደንታ አይሰጣቸውም መጥተው እዚህ ለቤትና ለነሱ ለመታከሚያ ለተሻለ ያደርጉታል ማለት ነው። የመጀመሪያዎቹ ፈተናዎች ሊቃነ ጳጳሳት ናቸው። ሁለተኛዎቹ የቤተ ክርስቲያን ፈተናዎች ደግሞ የቤተ ክርስቲያንን እውቀትና መስፈርት የማያሟሉ የየሀገረ ስብከቱ ስራ አስኪያጆች ናቸው። የየሀገረ ስብከቱ ስራ አስኪያጆች የቤተ ክርስቲያን ትልቁ ፈተናዎች ናቸው። የቤተ ክርስቲያን ትልቁ ፈተናዎች ናቸው ናቸው ስራ አስኪያጆች። አንደኛ መስፈርቱን የሚያሟሉ አይደሉም፣ ክርስትናው የላቸውም። ሁለተኛ በቤተክርስቲያን እውቀት ወይም ትምህርት በቃል አዋዲው መሰረት በአንድ ጉባኤ የተማረ አንድ ጉባኤ የተመረቀ ማስተማርና መቀደስ ማቁረ ማጥመቅ የሚችል ይላል። ያ መስፈርት የላቸውም። ስራ አስኪያጆቻችን ስናያቸው ያ መስፈርት የላቸውም። ሌላኛው ከነሱ ቀጥለው ደግሞ በነሱ በሙስና የተሾሙ የአብያተ ክርስቲያናት እና የገዳማት አስተዳዳሪዎች እንዲሁ ከነ ድንቁርናቸው እንዲሁ ከነ ዘራቸው እንዲሁ ከነ ዝሙታቸው እንዲሁ ከነ ዘረኝነታቸው እንዲሁ ከነሌብነታቸው እና ከነ ዘረኝነታቸው አንዳንዶቹ በቋንቋ አንዳንዶቹ በሙስና አንዳንዶቹ ደግሞ በተለያየ መልኩ የተቀጠሩ አብያተ አስተዳዳሪዎች የተሾሙ አብያተ አስተዳዳሪዎች ቀን ቤተክርስቲያን ይውላሉ ጠዋት ከቤተክርስቲያን ከሙዳይ ምጽዋት ዘርግፈው ከሰዓት ደግሞ በየጭፈራ ቤቱ የሚውሉና ዘማውያንን እየገዙ የሚኖሩ አብያተ ክርስቲያናት ለቤተ ክርስቲያን ለውስጥ የሚሆን ለውጭ አገልግሎት ደንታና ቦታ የማይሰጣቸው እጅግ በጣም አስከፊ ቤተ ክርስቲያንን አስከፊ ደረጃ ላይ ያደረሷት ምእመናንም እንዲመረሩና ከቤተ ክርስቲያን እንዲወጡ ያደረጋቸው አንዱ ነው። ምእመናን የሚያመጡትን አስራት በኩራታቸውን የሚያወጡትን የሚሞሉትን ሙዳይ ምጽዋት እየዘረገፉ ላልተገባ ነገር የሚያውሉ አስተዳዳሪዎች ሁለተኛዎቹ የቤተ ክርስቲያን ፈተናዎች ናቸው። ከዚያ ቀጥሎ በጣም ትልልቅ ፈተና የሆኑባት ከነሱ ቀጥሎ የነሱ ተላላኪዎች የሊቃነ ጳጳሳትን ተላላኪዎች ጭምር ጸሐፍት ናቸው። የአብያተ ክርስቲያናት ጸሐፍት የአብያተ ክርስቲያናት ሂሳብ ሹሞች ናቸው። ከዚያ ቀጥሎ ደግሞ ያሉት በጣም ባስገራሚ ሁኔታ ሁሉም ቦታ ባይባል በጥቂቱ ጥቂት መልካሞች አሉ። ሊቃነ ጳጳሳትም ስንል ጥቂት መልካሞች አሉ። አስተዳዳሪዎችም ስንል ጥቂት መልካሞች አሉ። ጸሐፊዎችም ጥቂት መልካሞች አሉ። ነገር ግን ዘጠና አምስት ፐርሰንት ሌባና ወንበዴ አጭበርባሪ፣ እንዲሁም ደግሞ አራት አምስት ሚስት ያላቸው ናቸው። ስለዚህ ቤተክርስቲያንን በጣም ትልቅ ፈተና ውስጥ ጨምረዋት እናገኛታለን ማለት ነው። ቀጥሎ ከነሱ ቀጥሎ የአብያተ ክርስቲያናት የስብከተ ወንጌል ክፍል ኃላፊዎች ናቸው። በጣም ትልቁ ፈተና ማለት ነው። ተልኳቸው ወንጌልን ማስፋፋት ነው። ነገር ግን ለወንጌል ራሳቸው እንቅፋት ሆነው የሚያገኙበት ገንዘብ የሚያገኙበት ነገር ካልሆነ በቀር ምንም አይነት ነገር ለወንጌል አገልግሎት ደንታም አይሰጣቸው። መስፈርቱንም የማያሟሉ በተለይ የስብከተ ወንጌል ኃላፊነት ከአጥቢያ ጀምሮ እስከ ምዕመናን ቤት ድረስ በመሄድ ምዕመናን በቃለ አዋዲው በምዕራፍ 18 ላይ እንደተቀመጠው ምእመናን የሚያነቧቸውን መጻሕፍትና የሚመሩበትን በየጊዜው የሚሆነውን ነገር እየተከታተለ የሚያስተምር፣ የሚቆጣጠር በእለተ ስንበት እንዲሁም በሰርክ ጉባኤ ጉባኤ የሚያዘጋጅ ነው። ነገር ግን የሚዘጋጁ ጉባኤዎችን ሳይቀር እጅግ በጣም በከባዱ የሚፈትኑ ገንዘብ የሚያገኙበት ካልሆነ በቀር ምንም አይነት ነገር ለቤተክርስቲያን አገልግሎት የማይሰጡ በተለያየ መልኩ ስምና ዝና በመጥራት ስም በመጠራራትና በመሞጋገስ ቤተክርስቲያንን እንዲሁም የሚገፉ እጅግ አጭበርባሪና ሌቦች የበዙበት ሆኗል ማለት ነው። ከዚያ ቀጥሎ ደግሞ እንዲሁ ከየእንትኑ የወጡ ሰባክያነን በሚል መስፈርት የማያሟሉ የቤተ ክርስቲያኒቱን ትክክለኛ ነገር የማያሟሉ በየስፍራው እንዲሁ እያጭበረበሩ የሚኖሩ እንዲሁም ደግሞ ደሞዝ ካልተ ብር ካላዩ በቀር አገልግሎት ማገልገል የማይፈልጉ ብር ካላዩ በቀር አበል ካልተዘጋጀላቸው መኪና ካልተዘጋጀላቸው በቀር አግበል የማያገለግሉ ናቸው። ስለዚህ እነዚህ የመጀመሪያዎቹ ናቸው። ሌላው ደግሞ የንስሐ ልጅን ሰብስቦ የንስሐ ልጆቻቸውን ሰብስቦ የተወደቃችሁ የማይሉ እና ወላጆችን ገንዘብ ያላቸው ባለ ሀብቶች ከሆኑ ወላጆቻቸው ብቻ የሚቆጣጠሩ ገንዘብ ያላቸው ከሆኑ ከነሱ ቤት የማይወጡ ነገር ግን ገንዘብ ከሌላቸው ድሆች ከሆኑ የተወደቃችሁ የማይባሉ ልጆቻቸው መናፍቃን እየሆኑ ቤተሰቦቻቸው እየተቀየሩ ያሉ በጣም አሳዛኝና አስገራሚ ነገር አለ። ስለዚህ ይሄ ሁለተኛው ፈተና ነው። ልጆቻቸውን ይሰበስባሉ፣ ግን ምን እንደሚያስተምሩ እንኳን የማያውቁ መቼም፣ መጀመሪያ ቤተክርስቲያን የምታስተምረውን ነገር የማይረዱና የማያውቁ ናቸው። ከዚያ ሰብስበው ደግሞ ጨርሶ የማያውቁት በጣም ብዙ የማያውቁ ነገር አለ። ስለዚህ ይሄ ሁለተኞቹ ፈተናዎች ናቸው። ሌላው የቤተክርስቲያን የተሰጠቻቸውን ተልዕኮ በአግባቡ የማይወጡ ናቸው እና እነዚህ አሁን ያልኳቸው ወሳኝ የቤተ ክርስቲያን ወቅታዊ ፈተናዎች ናቸውና ዝምንንል አይገባም። ለብዙ ሰው አድርሶልኝ ይቆየል። ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድም እየታረደ አንተ የምጨፈር ከሆነ፣ ወንድም እየታረደ አንተ ስራ አንዝም ብለምሰራ ከሆነ፣ ወገንህ እያለቀ አንተ ምንም አይመስል ከሆነ ነገ አንተ ማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንቋቋ ነገ አንተ ጋርም እንደማይመጣ እርግጠኛ ተሆነ፣ ነገ አንተ ጋርም ይመጣል። ይሄ በአንድ ቀን ሀያ ሰላሳ ሰው የሚታረድ ከሆነ በግ አይደለም የታረደው፣ የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የሁለት አመት የአንድ አመት ህጻን ልጆች ምንም ያውቁ አይደሉ። እነኚህን ማረድ የቻለ አካል ነገ አንተንማ እንደ ላይረድህ ነው። የሰባ የሰማንያ ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነጋንተንም ሊምርህ እንደማይችል ማወቅ ይኖርባችኋል፣ ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግሥት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ ለሰው ልጅ ነው። ክርስቶስ እንኳን የሞተው ለእኛ ሲል ከሰማይ ሰማያት የወረደው ለእኛ ሲል ነው እንጂ ስለምበላው ስለምጠጣው ስለምገነባው መንገድ ወይንም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው፣ ለምሰራው ቤት አይደለም። ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶል ትነሳበት ነው፣ ሰውን ከቀዳ በኋላ። ስለዚህ ትኩረት ልሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለው እኔ ያርስበታለሁ እኔ ይዘራበታለሁ ብሎ ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ፣ ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል።